ጤና አስጠለን ምሳሌ ቀጣይ ክፍል። ዝና ጀግናው ተፈቷል። ዝና አመልጧል። ንጉስ እና ዳጣ ከወዲሁ ፈርቶ ሊሞቱ ነው። ምን ልውጣቸው ይሆን? በተለይ ዳጣ፣ ንጉስም፣ ያው ንጉስ ትንሽ እንደ መድብል ወንድ ወንድ ብጫወት ጥሩ ነበር። ነገር ግን መድብል አጋዣ አግኝቷል። እውነት ግን ብሩህ ልገሉት ነው ብሩክ መትረፍ አለበት ብሩህ በህይወት መኖር አለበት ምክንያቱም ልጁ እስካሁን ድረስ ውጭ ሀገር መሄዱን እንጂ የት እንዳለ እንኳን አታቅ በስልክ እንኳን አይታጣቅ ይገርማል ግን በፊትም እንዴት አርጎ እንደወሰዱት እንግዲህ በትዝታ አይተናል ይሄ ሁሉ ሰው ሰውስተኛ እንዴት አይነቃ ቅድስትም ላጥ ብላ ተኝታለች። ብሩክም ራሱ በር ሲከፈት ይሄ ሁላ በር ለመክፈት ሲታገሉ እንዴት የሆነ ድምፅ እንኳን አልሰምቶ አልነቀም? ብሩክት እንዴት አልነቀም? ለማንኛውም የሆነ ሆኗል። አሁንም ዝና መልእክቱን አስተላልፏል። ጉዳዩ መፈጸም አለበት ብሏል አለቃው። አለቃውም አታስብ ያልኩ ይደረጋል ብሎታል። በሆነ ምክንያት ብሩክ እንድታርፍ እነመድብድ ማድረግ አለባቸው። መድብድ ስልክ ላይ መልእክት ደርሶታል። እሱም ብሩክ ነው ብለዋል። ምናልባት ሞጎስ የተናገረ ነገር ትክክል ይመስለኛል። አሁን ዝና መከታተል ሳይሆን ዋናው ሰውዬ መከታተል ይኖርብናል ብለዋል። ምናልባት ሞጎስ የተናገረው ነገር ትክክል ይመስለኛል ምክንያቱም ምናልባት በዛ መንገድ ብሩክ ሊገኝ ስለሚችል፣ ምናልባት አንዳንዴ እንደዚህ አይነት ነገር ይደፈራል ወይም አይደፈርም ያሉት ሰው በቀላሉ ሊገኝ ስለሚችል እነ ዝና ዙራቸውን ይቃኛሉ። ዙራቸው ማን እንዳለ ማን እንደሌለ ጠላታቸውን ለይተው ይጠብቃሉ። ዝና በተለይ አሁን በፊትም እንደዚህ ስቀልድ እያለ ነው የነ መድብል እጅ የገባው፣ በተለይ ማህሌትን እና እፍራታን። ነገር ግን ዝና በገዛ እጁ ነው ለመድብል መርዝ አዘጋጅቶ፣ ራሱ ደግሞ ወጥ መድ ውስጥ ገባ ማለት ነው። እፍራታ ራሱ ቆርጣለች፣ ምክንያቱም መሞቻች ነው መጨረሻ ብላታለች። እሷም ከሞት ዝም ብዬ አልሞትም ብላለች። ስለዚህ የሆነ ዘዴ ዘይዳለች ማለት ነው። ከመሬት ጋር የሆነ ስራ ልትሰራ ትችላለች ብዬ አስባለሁ። ያ ደግሞ ለብሩክ የእድሜ መራዘማ ወይም ደግሞ የመቆያ ይሆነዋል ብዬ አስባለሁ። ሆነም ቀረም ብሩክ ምንም ነገር መሆን የለበትም። ብሩክ በህይወት መቆየት አለበት። ስለዚህ ድምጻችን ይሰማ። ድምፃችን ስሙና ብሩክ ይቆየልን። ባይሆን ባይሆን ሌላ ዘዴ ፈልጋችሁ ብሩክ እንዲያመልጥልን። መድብል ደግሞ ጀግና ወንድም አለው በጣም ጎበዝ። ባለፈው ምሳሌን ያስመለሰ ወይም ደግሞ ያስመለጠ ልጅም ጎበዝ ነው። ከሱ ከሱ ጋር ሆኖ ጎበዝም ከተጨመረ ያው እንግዲህ ከሩቅ ሆኖ ለመጠበቅ በቃ ይሆናል። ስለዚህ ብሩክን መመለስ ወይም ደግሞ ብሩክን በህይወት እንድቆይ ማድረግ አይከብዳቸውም ብዬ አስባለሁ። ምሳሌ መባቷን ማግኘት አለበት። ምን ይመስላችኋል? ውድ ቤተሰብ በዚህኛው ክፍል ይሄን ይመስላል እንግዲህ። እኛም እንከታተላለን እናንተም ደግሞ ብሩክን መልሱልን። መልካም ቆይታ።